ወቅታዊና አስገራሚ ወሬዎቻችንን ርዕሶቹን በማስቀደም የዕለቱን ወሬዎቻችንን እናሰማችኋል። በኢትዮጵያ ትናንት ምሽት አምስት ነጥብ አንድ ሬክተር ስኬል የተመዘገበ የመሬት መንቀጥቀጥ ተከሰተ። አንጋፋው የኪነ ጥበብ ሰው መርሃዊ ስጦታ ከዚህ ዓለም በሞት ተለየ። ደብረ ጽዮን ገብረ ሚካኤል የሚመሩት ልኡክ በትግራይ በተፈጠረው ቀውስ ዙሪያ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ለመነጋገር ዛሬ ወይም ነገ አዲስ አበባ እንደሚገባ መስማቱን ጠቅሶ ሪፖርተር ዘግቧል። አሜሪካ ፌዴራል ዳኛ ፕሬዝዳንት ዶናልድ ትራምፕ በጦርነት ወቅት የሚታወጅ ህግ ተጠቅመው ስደተኞችን በገፍ እንዳያባርሩ አገዱ። አሜሪካ በሀገሯ የሚገኙትን የደቡብ አፍሪካን አምባሳደር በሰባ ሁለት ሰዓታት እንዲወጡ ማዘዟን ተከትሎ ደቡብ አፍሪካ ይህንን ማናለብኝነት እንዳትቀበል የአገሪቷ ተቃዋሚዎች ጠየቁ።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 በኢትዮጵያ ትናንት ምሽት አምስት ነጥብ አንድ ሬክተር ስኬል የተመዘገበ የመሬት መንቀጥቀጥ ተከሰተ። ትናንት ምሽት 3 ሰዓት ከ53 ላይ አዋሽ አካባቢ የመሬት መንቀጥቀጥ ክስተት እንደነበረ በአዲስ አበባ ዩኒቨርሲቲ የጂኦ ፊዚክስ ስፔስ ሳይንስ እና አስትሮኖሚ ተመራማሪው ዶክተር ኤልያስ ሌዊ ለኢቢሲ ዶት ስትሪም ተናግረዋል። ከዚህ በፊት ተመሳሳይ እንቅስቃሴ ይስተዋልበት በነበረው የፈንታሌና ዶፈን ተራራዎች መካከል ከ ሳቡሬ መንደር በስተ ምስራቅ በኩል ቀረብ ባለ ቦታ ላይ የተከሰተ ርዕደ መሬት መሆኑንም ዶክተር ኤልያስ ሌዊ ገልጸዋል። ዘጠኝ ሰከንድ በቆየው እረደ መሬት አዲስ አበባን ጨምሮ በሌሎች አካባቢዎች ላይ ንዝረቱ ስለመሰማቱም ነው የገለጹት። በኢትዮጵያ ከአዋሽ በስተ ሰሜን ሳ ኪሎ ሜትር ርቀት ላይ የተከሰተው የመሬት መንቀጥቀጥ በሬክተር ስኬል አምስት ነጥብ አንድ መሆኑን የአሜሪካ ጂኦሎጂካል ሰርቬ መረጃ አመላክቷል። የመሬት መንቀጥቀጡ ከመሬት በ10 ኪሎ ሜትር ርቀት ውስጥ ስለመፈጠሩም ይኸው ተቋም ያወጣው መረጃ ያመላክታል። አንጋፋው የኪነ ጥበብ ሰው መራዊ ስጦታ ከዚህ ዓለም በሞት ተለየ። ከ55 ዓመት በላይ በሙዚቃው ዓለም የቆየው አንጋፋው የኪነ ጥበብ ሰው መራዊ ስጦታ ከዚህ ዓለም በሞት መለየቱን ቤተሰቦቹ ለኢቢሲ ገልጸዋል። አርቲስት መራዊ ስጦታ በኢትዮጵያ ዘመናዊ የሙዚቃ ታሪክ ውስጥ ግንባር ቀደም ቦታ ከሚይዙ አንጋፋ ሙዚቀኞች መካከል አንዱ ነበረ። ደብረጽዮን ገብረ ሚካኤል የሚመሩት ልኡክ በትግራይ በተፈጠረው ቀውስ ዙሪያ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ለመነጋገር ዛሬ ወይም ነገ አዲስ አበባ እንደሚገባ መስማቱን ጠቅሶ ሪፖርተር ዘግበዋል። ሆኖም ደብረጽዮን ለውይይት ዛሬ አዲስ አበባ ይግቡ አይግቡ ይህ ዜና እስከ ተጠናቀረበት ሰዓት ድረስ ማረጋገጥ አልተቻለም። የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንትና የሰላምና ጸጥታ ቢሮ ኃላፊ የሆኑት ሌተናል ጄኔራል ታደሰ ወረደ ግን ሐሙስ ዕለት ወደ አዲስ አበባ ተጉዘው እንደነበረ ምንጮች መናገራቸውን ዘገባው ጠቅሷል። ፌዴራል መንግስቱ በደብረጽዮን የሚመራው የህወሓት ክንፍ የፕሪቶሪያውን የግጭት ማቆም ስምምነት እንዳይተገበር እንቅፋት እንደሆነና ጊዜያዊ አስተዳደሩን ለማፍረስ እየተንቀሳቀሰ እንደሆነ በመግለጽ ውንጀላ ማሰማቱን ተከትሎ ጄኔራል ታደሰ በክልሉ የተፈጠረው ቀውስ ፈጽሞ ወደ ግጭት እያመራም በማለት ትናንት የተለሳለሰ መግለጫ መስታቸውን ዘግቧል። በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 53 ኢትዮጵያውያን ወደ ሀገራቸው ተመለሱ። መንግስት ለዜጋ ተኮር ዲፕሎማሲ ትኩረት ሰጥቶ በመንቀሳቀስ በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 53 ኢትዮጵያውያን ወደ ሀገራቸው እንዲመለሱ አድርጓል። ማይናማር እገታ ወጥተው በታይላንድ ወታደራዊ ካምፕ ውስጥ የነበሩት ኢትዮጵያውያኑ ከኢትዮጵያ አየር መንገድና በአካባቢው ከሚገኙ መንግስታዊ ያልሆኑ ድርጅቶች ጋር በመተባበር ወደ ሀገራቸው ተመልሰዋል። እስካሁን ከማይናማር እገታ ወጥተው በታይላንድ ወታደራዊ ካምፕ የነበሩ በአጠቃላይ 130 ዜጎች ወደ ሀገራቸው መመለሳቸውም ታውቋል። ህብረተሰቡ በህገ ወጥ የሰዎች አዘዋዋሪዎች ሐሰተኛ ቅስቀሳ ተታሉ የሥራ ስምሪት ውል ወዳልተፈጸመባቸው አገራት ከሚደረጉ እንቅስቃሴዎች እንዲቆጠብም የውጭ ጉዳይ ሚኒስቴር አሳስቧል። የአሜሪካ ፌዴራል ዳኛ ፕሬዝዳንት ዶናልድ ትራምፕ በጦርነት ወቅት የሚታወጅ ሕግ ተጠቅመው ስደተኞችን በገፍ እንዳያባርሩ አገዱ። 227 ዓመታት የሆነው ሕግ አሜሪካ ጦርነት ውስጥ ስትገባ ብቻ የሚታወጅ ነው ተብሏል። ትራምፕ ቅዳሜ ባወጡት መመሪያ ከቬንዙዌላ የመጡ ስደተኞች ሬድ ዴ አራጓ የተባለው የወንበዴ ቡድን አባላት አሜሪካ ላይ ያልተለመደ ጦርነት ከፍተዋል በማለት ኤልያን ኤነሚስ የተሰኘውን የ1798 ህግ ጠቅሰው እንደሚያባሯቸው ተናግረው ነበረ። ነገር ግን የፌዴራሉ ዳኛ ጄምስ ቦአስበርግ ቅዳሜ አመሻሹን የትራምፕን ውሳኔ ለሚቀጥሉት 14 ቀናት ማገዳቸውን የአሜሪካ መገናኛ ብዙሃን ዘግበዋል። ዳኛው ውሳኔውን ባሳወቁበት ወቅት አውሮፕላኖች የተባረሩ ስደተኞችን ጭነው እየሄዱ መሆናቸውን ሰምተው እንዲመለሱ ማዛቸውን ዋሽንግተን ፖስት ዘግበዋል። ትራምፕ ያጣቀሱት ህግ አሜሪካ በጦርነት ወቅት የሀገር ደህንነትን ስጋት ላይ ይጥላሉ ብላ የምታስባቸውን ግለሰቦች በቁጥጥር ስር አውላ ከሀገር የምታስወጣበት ነው። ይህ ህግ ለመጨረሻ ጊዜ ተግባራዊ የተደረገው በሁለተኛው የዓለም ጦርነት ወቅት ጃፓናውያንን ለማባረር ነበር። ትራምፕ ይህ አወዛጋቢ ህግ ተጠቅመው ስደተኞችን በገፍ እንደሚያባሩ በምርጫ ቅስቀሳቸው ወቅት ቃል ገብተው ነበር። አሜሪካን ሲቪል ሊበርቲክስ ዩኒየን የተባለው ማህበርና ሌሎች የመብት ተሟጋጅ ተቋማት ትራምፕ ትዕዛዝ ከማስተላለፋቸው በፊት ውሳኔውን ተቃውመው ክስ መስርተዋል። የፌዴራል ዳኛው ትራምፕ ያሳለፉት ውሳኔ ትክክለኛ መሰረት የሌለው ነው ማለታቸውን ነው ኒውዮርክ ታይምስ ያስነበበው። እንደ ጠበቃ ለኒውዮርክ ታይምስ እንደተናገሩት አንድ ጠበቃ ለኒውዮርክ ታይምስ እንደተናገሩት ሶስት አውሮፕላኖች ቬኔዙዌላውያንን ጭነው እየተጓዙ ነበረ። ቢቢሲ በግሉ ይህን ማጣራት አልቻለም። ጉዳዩ አስፈላጊ የሚባሉ የህግ ሂደቶችን አልፎ ወደ ጠቅላይ ፍርድ ቤት ሊደርስ ይችላል። ትራምፕ በምርጫ ቅስቀሳቸው ወቅት ህገ ወጥ ስደተኞች ላይ እርምጃ እንደሚወስዱና የሸቀጦችን ዋጋ እንደሚያወርዱ ስተዋል። ስልጣን ከጨበጡ በኋላ የአሜሪካ የስደተኞች ስርዓት ላይ ብዙ ለውጦች አካሂደዋል። የመብት ተማጓቾች እና የህግ ባለሙያዎች አሜሪካ ኤሊየን ኤነሚስ የተባለውን ህግ መጠቀም የምትችለው በግልጽ ከሌላ ሀገር ጋር ጦርነት ውስጥ ስትገባ ነው ይላሉ። በአሜሪካ ህገ መንግስት መሰረት ጦርነት ማወጅ የሚችለው ኮንግረሱ ብቻ ነው። በትራምፕ ትእዛዝ መሰረት ዕድሜያቸው ከ14 ዓመት በላይ የሆነ ሁሉም የቬንዙዌላ ዜጎች በቁጥጥር ስር ውለው መጤ ጠላት ተብለው ይባረራሉ። ትራምፕ ትእዛዙን ሲያወጡ አንድ ግለሰብ የአመፀኛ ቡድን አባል ስለመሆኑ ምን ማረጋገጫ አለ? የሚለውን አላብራሩም። ሩሲያ በሰላም ስምምነቱ ዩክሬን የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ አባል እንዳትሆን የምትታገድበት ዋስትና እንደምትጠይቅ ምክትል የውጭ ጉዳይ ሚኒስትሯ ገለጹ። በተጨማሪም ከማንኛውም የሰላም ስምምነት እንድትገለል ሩሲያ እንደምትፈልግ ሚኒስትሯ አክለዋል። ጠንካራ የደህንነት ዋስትናዎች የዚህ ስምምነት አካል እንዲሆኑ እንጠይቃለን ሲሉ አሌክሳንደር ግሩሽኮ ለሩሲያ የዜና ወኪል አዚቪስቲያ ተናግረዋል። ዩክሬን ገለልተኛ የምትሆንበት እንዲሁም የኔቶ አገራት የአባልነት ጥያቄዋን ውድቅ ማድረግ የእነዚህ ዋስትናዎች አካል ሊሆን ይገባል ሲሉ አጽንዖት ሰጥተዋል። ለሶስት ዓመታት የዘለቀውን የዩክሬንን ጦርነት ሰላማዊ ዕልባት ለመስጠት ውይይቶች የቀጠሉ ሲሆን የአሜሪካ ፕሬዝዳንት ዶናልድ ትራምፕ እንዲሁም የሩሲያቻቸው ቭላዲሚር ፑቲን በመጪዎቹ ቀናት ይገናኛሉ ተብሎ ይጠበቃል። አሜሪካና ዩክሬን ለሩሲያ የ30 ቀናት የተኩስ አቁም ሀሳብ ለማቅረብ ስምምነት ላይ ደርሰዋል። ፕሬዝዳንት ፑቲን የተኩስ አቁሙን ቢደግፉም ሰላምን በዘላቂነት ለማስፈን ከበድ ያለ ቅድመ ሁኔታዎችን አስቀምጠዋል። ከመወዘጋው ገበያዎቹ መካከል የሩሲያው ምዕራባዊ ኩርስክ ግዛት የዩክሬን ጦርነት ባለፈው ነሐሴ ወራት ፈጽመው የተወሰኑ ስፍራዎችን መቆጣጠር በመቻሉ ፑቲን የኩርኩስ ግዛትን አገራቸው ሙሉ በሙሉ ተቆጣጥራለች ያሉ ሲሆን በስፍራው ያሉ የዩክሬን ወታደሮችም ተቆጣጥረዋል ተብለዋል። በተጨማሪም የተኩስ አቁም ስምምነቱ በምስራቅ የጦር ግንባር ሊኖረው የሚችለው ቁጥጥርና ክትትል ላይ በርካታ ጥያቄዎችን አንስተዋል። ይህ በእንዲህ እንዳለ የዩክሬን ፕሬዝዳንት ቮሎዲሚር ዜለንስኪ ፑቲን አፋጣኝ የተኩስ አቆም ስምምነት ላይ ለመድረስ ያለውን ዲፕሎማሲያዊ ጥረቶች ለማበላሸት እየጣሩ ነው ሲሉ ከሰዋል። ሞስኮ ውስጥ ከፑቲን ጋር የተገናኙት የአሜሪካው ልዩ መልእክተኛ ስቲቭ ዊትኮቭ ትራምፕና ፑቲን በዚህ ሳምንት በስልክ እንደሚያወሩ ይጠበቃሉ ሲሉ ለሲኤንኤን ተናግረዋል። ትራምፕ በምርጫ ዘመቻቸው ወቅት ስልጣን በተረከቡበት ዕለት ጦርነቱን አቆመዋለሁ ሲሉ በተደጋጋሚ ሲናገሩ ተሰምተዋል። ትራምፕ ጦርነቱን ለማስቆምና ድርድር ለመጀመር ከፑቲን ጋር 90 ደቂቃ የፈጀ የስልክ ውይይት አድርገዋል። ልዩ መልእክተኛው ሩሲያ በኃይል የያዘቻቸው የዩክሬን ግዛቶች በስምምነቱ ላይ እልባት ሊሰጣቸው እንደሚችል የቀረበላቸውን ጥያቄ ከመመለስ ተቆጥበዋል። ሩሲያ በአሁኑ ወቅት አንድ አምስተኛውን የዩክሬን ግዛት ተቆጣጥራለች። አሜሪካ በሀገሯዋ የሚገኙትን የደቡብ አፍሪካን አምባሳደር በ72 ሰዓታት እንዲወጡ ማዘዟን ተከትሎ ደቡብ አፍሪካ ይህንን ማናለብኝነት እንዳትቀበል የአገሪቷ ተቃዋሚዎች ጠየቁ። በዋሽንግተን መቀመጫቸውን አድርገው የነበሩ የደቡብ አፍሪካ አምባሳደር ኢብራሂም ራሱል ከአሜሪካ ተባረዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ አሜሪካን የሚጠላ ዘር ላይ የሚያተኩር ፖለቲከኛ ብለው ከፈረጇቸው በኋላ በአገሪቱ ተቀባይነት የላቸውም ሲሉ ከሀገር እንዲወጡ ትዕዛዝ አስተላልፈዋል። ትራምፕ ስልጣን መረከባቸውን ተከትሎ በአሜሪካና በደቡብ አፍሪካ መካከል ያለው ግንኙነት ውጥረት የተሞላበት ሆነዋል። ይሁን እንጂ የደቡብ አፍሪካ የዓለም አቀፍ ግንኙነት ሚኒስትር ሮናልድ ላሞላ በትዊተር ዲፕሎማሲ ላይ ሳተፍ ጠቃሚ አይደለም፣ ሁለቱ ሀገራት ፊት ለፊት ሊነጋገሩ ይገባል ሲሉ ለመንግስታዊ የዜና ወኪል ኤስኤቢሲ ተናግረዋል። በሰላ ትችታቸው የሚታወቁትና በደቡብ አፍሪካ ኢፍትሐዊነትን ለመቀልበስ የሚሰራው ፓርቲ ኢኮኖሚክ ፍሪደም ፋይተርስ መሪ ጁልየስ ማሌማ አገሪቱ ዋይት ሀውስን በተቆጣጠረው ብርቱካናማው ቂል እንድትሸማቀቅ እንደማይፈቅዱ ሲሉ ለሀገሪቱ ፕሬዝዳንት ሲሪል ራማፎዛ መልእክታቸውን አስተላልፈዋል። የፓና አፍሪካኒስት ኮንግረስ ዋና ጸሐፊ አፓፑዋ የአሜሪካን ውሳኔ አውግዘዋል። በደቡብ አፍሪካ ሉዓላዊነት ላይ የተፈጸመ ጥቃት እንዲሁም በሀገሪቱ ፖሊሲ ላይ የአዛዥነት ሚና ለመጫወት የሚደረግ ሙከራ ብለውታል። ደቡብ አፍሪካ ከጨቋኙ የአፓርታይድ ስርዓት ከ30 ዓመታት ብትላቀቅም አሁንም አብዛኛው የሀገሪቱ የእርሻ መሬቶች አነስተኛ በሆኑት ነጮች እንደተያዘ ነው። ከዚህም ጋር ተያይዞ የመሬት ባለቤትነት በሀገሪቱ አከራካሪና አወዛጋቢ ጉዳይ ሆኖ የቆየ ሲሆን በቅርብ ጊዜ የጸደቀው የመሬት ፖሊሲ ይህንን ኢፍታዊነት ለማስተካከል ያለመ ነው ተብሏል። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎዛ በአንዳንድ ሁኔታዎች ያለ ካሳ መሬት መውረስ የሚያስችል ረቂቅ ሕግ እንዲሆን ፈርመዋል። የደቡብ አፍሪካ መንግስት በመሬት ባለቤትነት ላይ የሚታየው ታሪካዊ ኢፍታዊና ዘረኝነት እንዲስተካከል ጥሪያቸው እየቀረበበት ይገኛል። አምባሳደር ኢብራሂም ባራክ ኦባማ በስልጣን ላይ በነበሩበት ወቅት ከአውሮፓውያኑ 2010 እስከ 2015 ባለው ጊዜ የአሜሪካ አምባሳደር ሆነው አገልግለዋል። አምባሳደሩ ከዚህ ቀደም ባላቸው ልምድ እንዲሁም ከዋሽንግተን ጋር ባላቸው ሰፋ ያለ ግንኙነት ድጋሚ በአውሮፓውያኑ 2024 አምባሳደር እንዲሆኑ ተሹመዋል። ምንም እንኳን አምባሳደሩ በዲፕሎማሲው ዘርፍ ጠለቅ ያለ እውቀት ቢኖራቸውም ከትራምፕ ጋር ፊት ለፊት መገናኘት ተስኗቸዋል። አምባሳደሩ ለፍልስጤም የመደገፍ ፖለቲካዊ ታሪክ ያላቸው ከመሆናቸውም አንጻር አሁን ባለው የአሜሪካ አስተዳደር ይጣጣሙ እንደማይችሉ ስማቸው እንዲገለጽ ያልፈለጉ የደቡብ አፍሪካ ዲፕሎማት ሴማፎር ለተሰኘ የዜና ወኪል ተናግረዋል። አሜሪካ ፕሬዝዳንት ዶናልድ ትራምፕ የአሜሪካን ድምፅ ቪኦኤ የፌዴራል በጀት የሚያነሳ ትእዛዝ በመፈረም ጣቢያውን ጸረ ትራምፕ እና አክራሪ በሚል ከሰዋል። በእግዱ ላይ መግለጫ ያወጣው ዋይት ሀውስ ትእዛዙ ከዚህ በኋላ ግብር ከፋዮች ለአክራሪ ፕሮፓጋንዳ ወጪ እንዲያወጡ ያደርጋል በማለት የቀኝ ዘመን ፖለቲከኞችንና የጣቢያው ተችዎችን ድጋፍ አባሪ አድርገዋል። በሁለተኛው የዓለም ጦርነት የናዚን ፕሮፓጋንዳ ለመቀለበስ የተቋቋመው ቪኦኤ አሁንም ድረስ ዋነኛ የሬዲዮ አገልግሎት ጣቢያ ነው። ጣቢያው በመላው ዓለም በመቶ ሚሊዮን ለሚቆጠሩ አድማጮች ተደራሽ እንደሆነ ይነገራል። የቪኦኤ ዳይሬክተር ማይክ ኢብራሞቪች እርሳቸውና 1300 ሰራተኞች አስተዳደራዊ የሥራ እረፍት እንዲወጡ መደረጉን አስታውቀዋል። ዳይሬክተሩ ትእዛዙ ቪኦኤ በተለይም የአሜሪካ ተቃዋሚዎች ኢራን፣ ቻይና ና ሩሲያ ቢሊዮን ዶላሮችን መድበው ዋሽንግተንን እምነት ለማሳጣት ሀሰተኛ ትርክቶችን በሚፈጥሩበት በአሁኑ ጊዜ ወሳኝ የሆነውን ተልዕኮውን እንዳይወጣ ያደርጋል ብለዋል። የአሜሪካ ጋዜጠኞች ወኪል የሆነው ብሔራዊ የፕሬስ ክለብ ትእዛዙ የአሜሪካን የረጅም ጊዜ ነፃና ገለልተኛ ፕሬስ የመመስረት ቁርጠኝነት የሚቀለብስ ነው ብለዋል። በአንድ ጀንበር የዜና ክፍል ገሸሽ የሚደረግ ከሆነ ፕሬስ ነፃነት ስላለበት ሁኔታ ምን ይነገራል ሲል አክለዋል። ትዕዛዙ የሥራ ኃላፊዎች ፈጽማችኋለው እንዲቀነሱ በሕግ የሚጠየቁበትን አገልግሎትና እንቅስቃሴያቸውን እንዲገድቡ ይጠይቃል። በአሜሪካ የቢቢሲ አጋር የሆነው ሲቢኤስ የቪኦኤ ሠራተኞች በሰው ኃይል ኃላፊዎች በኩል በኢሜይል ውሳኔውን እንዲያውቁ መደረጋቸው ዘግቧል። የትርፍሰዓት ሰራተኞችና ዓለም አቀፍ የኮንትራት ሰራተኞች ደሞዝ ለመክፈል ገንዘብ የለም መባላቸውን ምንጮች ለሲቢኤስ ተናግረዋል። ሲቢኤስ የደረሱትን የኢሜይል መልእክቶችን የገንዘብ ድጋፍ ይደረግላቸው የነበሩ በእስያና አውሮፓ የሚገኙ የሬዲዮ ጣቢያዎች የፌዴራል ድጋፉ እንደተቋረጠ የሚያሳውቁ ናቸው። ቪኦኤና በእናት ኩባንያው የሚደገፉ ጣቢያዎች 400 ሚሊዮን አድማጮችን እንደሚያገለግሉ ይናገራሉ። ጣቢያዎቹ በብሪታንያ መንግስት በከፊል ገንዘብ ከሚያገኘው የቢቢሲ ዓለም አቀፍ አገልግሎት ያህል ግዙፍ ተደራሽነት አላቸው። ቢሊየነሩና የትራምፕ ከፍተኛ አማካሪ ኤለን መስክ የአሜሪካ መንግስት ወጪዎቹን ለመቀነስ እየሰሩ ሲሆን፣ ንብረታቸው በሆነው ኤክስ ገጻቸው ላይ ቪኦኤ እንዲዘጋ ጥሪ ሲያቀርቡ ቆይተዋል። የአሜሪካው ፕሬዝዳንት ለቤተ መጽሐፍትና ሙዚየሞች የገንዘብ ድጋፍ የሚያቀርቡበትን ጨምሮ የበርካታ የፌዴራል ኤጀንሲዎችን በጀት አቋርጠዋል። ቱ የምናሰማችው ወሬዎቻችንን በየድል የዩቲዩብ ቻናል ከሌሎች አዝናኝና አስተማሪ ፕሮግራሞች ጋር መከታተል የምትችሉ መሆኑን እየገለጽን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንዲሆኑ ስንጋብዝ በመተማመን ዛሬ ያቀረብንላችሁ ወሬዎቻችንን ለእናንተ ይመጥናሉ ብለን ያሰማናችሁ ናቸውና በቀጣይ እስከምንገናኝ ሰናይ ጊዜ ሆንላችሁ።